በጣም ቤተሰብ ሆንን ሳናቀው በጣም ተላመድን ምናምን። መጀመሪያ ከመሸጥሽ በፊት በጣም ደጋግመሽ ብዙ ጊዜ ማሰብ መቻል አለብሽ። እንድመለስ እጥር አለው የቻልኩትን ለእናንተ ቃል ምገባው። ማለት ሌላ ቦታ ነው ሰላም ሰላም ሰላም እንዴት ናችሁ? እድና የተከበራችሁ ቤተሰቦች ደህና ናችሁ ወይ? እንዴት ናችሁ? ካሜራ አፈርኩት። ምን ይሻላል? ተሽኮረ መምኩ ምናምን ማለት ነው። ይህ ምንድነው? ምንድነው ድሮ ሙሽራ አይደለ ሚሽኮረመመው? መመው ምንድነው? ሙሽራ ሙሽሪት፣ የሙሽሮችን ቤተሰብ ስታይ ምናምን ተሽኮረ መማልሽ ምናምን፣ ልክ እንደዛ እኔም ተሽኮረ መምኩ። ደህና ናችሁ ወይ? እንዴት ናችሁ? በድጋሚ እኔ ያለሁ እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ሰላም ጤና እንደሆናችሁ ባለ ትልቅ ተስፋ ነኝ። ጾም እንዴት እየሄደ ነው? አሪፍ እንደሆነ ባለ ትልቅ ተስፋ ነኝ። መልካም ጾም። በድጋሚ ዛሬ እንግዲህ መጥቻለሁ። አልመጣም ብዬ ነበረ ብዬ ነበረ አልመጣምም ነበረ ማለት ነው አልመጣም ነበር፣ አልመጣም ብዬ ነበር ቆርጬ ነበረ ከሚዲያ ብዙ ነገር ይንም ማጠፋ ሚዲያ ላይ በጣም ብዙ ነገር ኤፍቢ ኢንስታግራሞቼን አጥፍቻለሁ። ሁሉንም ነገር ነበረ ያጠፋሁት ምክንያቱም ደግሞ ያው ከሚዲያ ሊወጣ ስለነበረ ማለት ነው። እና ያው እንግዲህ እዚህም አልነበርኩ ምናምን። ዛሬ እንግዲህ አንድ ነገር ልነግራችሁ ነው። ወደ እናንተ የመጣሁበት ምክንያት አንድ ነገር ለመናገር ነው። እና እሱም ምንድን ነው መሰላችሁ አንድ ሰው የሆነ ነገር ለመስራት ሚሆን የሆነ ቦታ ለመገኘት የዛ ነገር ፍላጎት ወይም ደግሞ ሞራል የሚባለው ነገር ያስፈልገዋል። እና እኔ እሱን ያጣሁት ምንም ሆኜ ምናምን ሳይሆን እሱን ይሄ ሞራል ለመስራት ወደ እንትን ማለት ምናምን ይሄ ደከመኝ ምናምን ነገር ለዛ ነበረ። ያው እንግዲህ ቻናል ለመሸጥ ወደዛ ወደዚህ እያልኩኝ የነበረው ለዛ ነበረ እና ከዛ ደግሞ ምንድነው መሰላችሁ በጣም በጣም ቤተሰብ ሆነን ሳናቀው በጣም ተላመድ ምናምናም እኔም፣ ለካ እንደዚህ ካሜራ ላይ ስቆ ካሜራ ላይ እንደዚህ ፊትለፊት ስሆ ለካ ምንድነው፣ እና ቤተሰቦች እያወራው ነው ማለት ያ ነገር ይዛኔ ስናወራ አይደለም ስናቆመው ነው ያ ነገር ማለት ነው። ኮሜንቱ ምኑ ምኑ ለካ ከእናንተ ጋር እናንተም ደግሞ በቪዲዮ እኔ ስታዩ ነው ያገኘሁት ይመስላል። እኔም ደግሞ እናንተ ጋር ቪዲዮ ሲሰራ ነው በቃ ተገናኘን ምናምን ምለው እና ላይክ እሱን ነገር በደንብ ነው የተረዳውት አሁን ላይ ማለት ነው እና የሆነ አዲስም ምናምንም ይሆንብኛል ካሜራ፣ የሆነ እኔ እንጃ በቃ በደንብ ነበረ አስቤበት ምናምን ከራሴ ጋር አውርቼ ተወያይቼ ምናምን የጨረስኩት ነገር ስለነበረ በጣም እንትንብሎ ነበረ ለመመለስ ጨራሽ ሀሳቡም አልነበረኝም ጭራሽ። ማለት ሌላ ሌላ ነገር ምናምን የራሴን ነገር ለማስተካከል ምናምን እዚህ አልነበርኩ። ብታቁ ልታቁ ትችላላችሁ። አታቁም ካላችሁ እዚህ አልነበርኩ፣ ሌላ ቦታ ነው የነበርኩት። የመጣሁት ላንት ላንት ነው የመጣ ላንትና ከሳት አካባቢ እንደዛ ነው የመጣሁት። ሌላ ከተማ ነበርኩኝ እና ከዛ በቃ ነገር ሰፖርት ያደረግሻል ሚዲያ ነው። በዛ ነገር ያግዝሻል። ምንም ቢሆን ሞራልም ባይኖርሽ ያንን ነገር የማድረግ በቃ ይሄ ያለ አይደለ እንዴት ልበላችሁ? የሆነ ስራ ሞራል ሳይኖረን ምንም ስናስብ የሆነ ቪዲዮ እሺ እያልኳቸው ብዙ ሰዎች ጋር እና ምናምን አልመጣም። እንደዛ አይነት ሁኔታ ውስጥ ነበርኩ የነበርኩት። ከዛ ደግሞ አሁን ሰስቦ ሰፖርት ያደርገኛል ቢኖር ማለት ምንም ቪዲዮም ተሰራበት፣ ምንም አልተሰራበትም ቢቀመጥ ይሻላል የሚለው ነው። በጣም ብዙ ሰው የሚያለኝ እንደዛ ነው። እኔ አጠገቤም ያሉ ሰው እና ያሉ ሰዎችም እናንተም ደግሞ ጋር ያየሁት ነገር አይሸጥም። ቢያንስ እንኳን ምንም ባታረግበትም ቪዲዮ እንኳን የሆነ ጊዜ ብትለቂበትም ባትለቂበትም ይጣለን ሽጠሽ በኋላ ላይ ምንድ ነው መመለስ ብትፈልጊ መመለስ አትችም ሽጠሹ ከሆነ። ነገር ግን ደግሞ ካለ ቢያንስ ቢያንስ እንኳን ካለ የሆነ ቀን እንኳን ሞራልሽ እንኳን መጡ ወደ ሚዲያው በደንብ ተመልሽ እዛ ላይ ልሆን እንኳን ብትይ የሆነ ነገር እንኳን ልስራ ብትይ ትችያለሽ። ስለዚህ መጀመሪያ ከመሸጥሽ በፊት በጣም ደጋግመሽ ብዙ ጊዜ ማሰብ መቻል አለብሽ። በጣም አስቢበት። ይሄ የቶሎቶሎ የቶሎ ቶሎ ነገር ውሳኔ እንዳይሆንብሽ እንደዛ ምናምን ብለው በጣም ብዙ ሰዎች እንደ አድቫይስ ሰጡኝ ምክር። ከዛ እኔም አሰብኩኝ ምናምን ያው ከተሸጠ ሆነ ነገር ተሸጠ ነው መቼም። ማለት ተመልሶ ምናምን እንትን ያው ተመልሶ መቀበል አይቻልም። ለምን አንዴ ተሸጠዋል ማለት ነው። ነገር ግን ደግሞ እራስ ላይ ካለ ቢያንስ እንኳን የትም አይነት ነገር ካልሄደ እንኳን ቢያንስ ቢሰራበትም ሞራል ኖረኝ። ላይክ እንደ በፊቱ ሆኜ ፈጣድ ቢፈቅድልኝ እንደ በፊቱ ሆኜ ምናምን መምጣት ከቻልኩ ጥሩ ጥሩ ነው አሪፍ፣ እንደዛ ከቻልኩኝ ማለት ነው። ምክንያቱም ለእንደዚህ አይነት ነገር ደግሞ ሞራል ነው የሚያስፈልገው። በጣም እንትን መሆን አለበት የሆነ ሰው፣ ሚዲያ ቀላል ነገር አይደለም፣ እና ጎበዝ መከሆን አለበት እንደዚህ አይነት ነገር ለመስራት። እና ብቻ ዛሬ ዋናው የሚናገረው የመጣሁት ነገር ምንድን ነው? በጣም ብዙ ሰዎች በጣም ደግሞ ማለት አላቅም አስደንግጦኛል። እኔ ከዚህ በፊትም ማስብ ማላቅ ነገር ደግሞ አንድ ነገር አለ። ምን ተባልኩኝ? ላይክ ዩቲዩብ መሸጥ ማለት ኦዲንስን መሸጥ ነው ማለት። ይሄ በጣም የሆነ ጭንቅላቴን ስለነካኝ ነው የምነግራቸው ማለት ነው። ኦዲንስን እንደ መሸጥ ነው ዩቲዩብን መሸጥ። ምናምን ሲባል እኔ ማን ነው ዩቲዩብን እዚህ ያደረሰው? እኔ ነኝ አይደለም። ኦዲንስን እዚህ ያደረሰው ዩቲዩብን ኦዲንስ በጣም ብዙ ትግል አልፈው በጣም እኔ ትልቅ ቦታ እንዲደርስላቸው በጣም ብዙ ነገር ከፍለው ነው። ኦዲየንስም ብዬ ማድረግ አልፈልግም። በጣም ቤተሰቦቼ፣ ይሄ ቤተሰብ የሚባለው እንኳን የማያደርገውን ነገር ለእኔ አድርገው ነው በጣም እዚ ያደረሱኝ ማለት ነው። ስለዚህ እኔ ለሆነ ውሳኔ ብዬ ወይም ለእኔ ለፈለግኩት ነገር ብዬ ለምን የነሱን የነሱን የእነሱን ሀሳብ ስለምንጋፋል ቢያንስ እነሱም ያሉት እንኳን ምንድነው ይቀመጥ፣ አትሽጭ፣ ሞራልሽ ሲመጣም ይሁን ምንም ይሁን ትሰሪበታለሽ። የሆነ ጊዜ ባሰሪበትም ይቀመጥ መሸጡን ምን አመጣው ነው ያሉት ማለት ነው። እና እንደዛ ነው ያሉት። ስለዚህ እኔም ደግሞ በዛ ነገር አዎ በቃ ትክክል ናቸው፣ አሁን ላይ የተረዳሁት ማለት ነው። መጀመሪያ ላይ በጣም ከብዙ ሰው ጋር በሚባል ደረጃ ተጣልቻለሁ። በጣም ተጣልቻለሁ ከብዙ ሰው ጋር በዚህ ምክንያት ማለት ነው። ምክንያቱም ያው በእርግጥ እኔ የራሴ ብዙ ነገር አለ። ያው እነዚያን ነገር ላይረዱኝ ይችላሉ፣ ላይረዱኝ እነዚያን ነገር በእርግጥ ላይረዱኝ ይችላሉ። እነሱ ግን ቢሆንም ደግሞ መሸጥ የሚለውን ሀሳብ ባላመጣ ጥሩ ነበር። እንደንት ነው ማለት ነው ያው የሰው እንትን መንካት ነው፣ የሁሉ ነገር በጣም ብዙ ነገር ታግለው ነው እዚህ ያደረሱ ምናምን፣ እና በአንድ የበራሴ ውሳኔ ምናምን እንደዛ ባላደርግ አሪፍ ነበረ። ያ ደግሞ ያው ከነበረው በቃ እኔ ፍላጎት ስላልነበረኝ ነው እንደዛ የሆነው። እና ዛሬ ለማለት ዋናውን ሀሳብ ስናገር የመጣሁበት ምክንያት እንግዲህ ያው ከዚህ በኋላ እንገናኛለን በቻልኩት ሁሉ ሁኔታ ከቻልኩኝ እንገናኛለን ዩቱብ ላይ እና ቤተሰቦቼም፣ በጣም በጣም ይቅርታ አድርጉልኝ። የኔን ጥሩ ነገር የምትመኙ እኔ ወደፊት እንደሄድ የምትጥሩ በጣም ብዙ ጥሩ ነገሮች በህይወቴ እንዲያጋጥሙኝ የምትጥሩ ሁሉ ቤተሰቦች ከልብ ነው በጣም የማመሰግነው። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ማንም ሰው የማያደርገውን ነገር ነው ለእኔ ያደረጋችሁልኝ። እና ከሚዲያ ራሱ ጠፍቼ አልነበርኩም ኦንላይንም ምናምን የሆነ የሆነ ጊዜ ነው እንጂ አልነበርኩም ብዙ እና ስመጣ ምናምን ቲክቶክ ላይ ምናምን ሲፖስታ ያለው እና ጠፍታለች ናፍቀሽን አለ ምናምን ሲባል ያለው እና ላይክ እንደዚህ አይነት ቤተሰብ እያለኝ በቃ ለምን ብዬ አስቤ ነው እንጂ እንትን ብዬ አይደለም በጣም ይሄ ፓወሩ ኖሮኝ ምናምን ኤራጁ ኖሮኝ ምናምን አይደለም ቪዲዮ የራሱ ሊለያይባቸው ይችላል እንደ በፊት አሁን ላለውን እችላለሁ ምናምን እና ብቻ በአጭሩ ለማለት ፈልጌ ነው። ከዚህ በኋላ ተመልሽ ያለው ማለት ይበቃ፣ መሸጥ የሚለውን ሀሳብ ተውኩት። ይቀመጥና እንግዲህ ባይሰራበትም ቢሰራበትም ቢቀመጥ ይሻላል። እና ብቻ በተረፈው ሁሉንም በጣም ነው ማመሰግነው። እኔም ጋር ጎንን አጠገብ ላይ ሆናችሁ ምናምን እንዳትሸጪ አላችሁኝ። ስም ከምጠራ ብዬ ነው ያሉኝ ያሉ እዚህም ሆነው ምናምን አትሽጪ፣ ሄላን ትንሽ ተረጋጊና አስቢበት፣ መሸጥ የሚለው መብቴ ሊሆን አይችልም ያሉኝ፣ እና በጣም ቴንኪ ሁሉንም፣ በጣም ነው ማመሰግነው፣ በጣም ያክልልኝ። እና እዚህ ስመጣ ለብቻ ያለው የመጣሁት እና ሰው አለ ከእኔ ጋር ቁጭ በል እዚህ ሰመጣ ደች አይደለም የመጣሁትና፣ ያው ሰሞኑን በነበረው ነገር ልደቴም ላይ ምናምን አይታክሉታል። ልደቴም ላይ ዩቲዩብም አለ ታውቁታላችሁ፣ ያውቀዋል። እና ያው ከእሱ ጋር ምናምን ነበር። ሰላም በል። ሰላም ሰላም፣ እንዴት ናችሁ? የሄሉ ቤተሰቦች በውጭም በውስጥም ያላችሁ ደህና ናችሁ ወይ? በውጭም ሀገር ውስጥም እዚህም ሀገር ያሉ ብዙ ሆነእንትን አስመሰል ኮኮ ቤት ደጅ ላይ እና ግቡ ነው እና ውጭም ያላችሁ ውስጥም ያላችሁ እንዴት ናችሁ ወይ? ደገምኩት በውጭም ሀገር ያላችሁ በዚህም ሀገር ያላችሁ በጣም ደና ናችሁ ወይ? እኛ በጣም ደና ነን። እና እንኳን አደረሳችሁ ለጾሙ አሁን ሊያልቅ ነው። እንኳን አደረሳችሁ ብያለሁ። እና እንዴነሽ አንቺ? እኔ እግዚአብሔር ይመስገናል ሁሉ ሰላም። እና አሁን ሄሉ የምትለውን ነገር እንዴት አያችሁት? እንዴት አያችሁት? መይ ሰማኝ እኔ የምለውን ነገር ማለት እንትን እያልኩኝ ነበር፣ እየተናገርኩ ስለምን እያወርሻቸው ነበር፣ ስለ ዩቲዩብ ምናምን እያወራሁ ነበር። እንግዲህ እናንተ ናችሁ ያው ልሽጥ ልሽጥ ብላ እንግዲህ እንደምታያት ቤተሰቦች። እኔ እኮ የሚገርመኝ በጣም የገረመኝ ነገር ከራሴ ምን እንደሆነ ይገረመኛል። ታውቂው በጣም ከራሴ የገረመኝ ነገር እንደሆነ እየደወልኩ እኮ ነው ዩቲውበሮቹ ጓደኞቼ፣ ምናምን በጣም የተገረሙ እኔ ራሱ ባይዘ ወይ አላመንኩም። መጀመሪያ ላይ ላይክ ሁሉም ሰው የመሰለው ምናምን ጀስት እኔ ፈን ነበር የመሰለው ለቀልድ ነበር፣ ፕራንክ ማለት ያው እንግዲህ ማለት አሁን ላይ ደግሞ ዩቲዩበር ኖርማል ነው። አዎ ስትሆን ምናምን እንትን ነው ምንም ነገር ፕራንክ ነው፣ ፕራንክ ነው። አዎ የሆነ ከበድ ያለ ነገር ሲመጣ እኛ ፕራንክ ነው ብለን ነው። እኔ አሁን ማርያምን እንደዚያ ነበር ያሰብኩት። ኖርማል እኔ አላመንኩም ነበር። አዎ ፕራንክ ነው፣ ብዙ ሰው ፕራንክ ነው ያደረ፣ እየቀለደች ነው ምናምን ምናምን ምናምን ነው ተብሎ የሚታሰበው ማለት ነው። እና ብዙ ምናምን በነገራችን ቅ ያልጠየቅኩት የሚባል ሰው የለም። እንደዚህ ምናምን እኛ በይዘው ቤተሰቦች ስለ በጣም ጠይቃን ነበረ፣ ግን እኛ ደግሞ ሰው አለ አግኝተናል። ግን ጭራሽ እንድሸጥ ሰው ምናምን እኔ ማለት ነው እንዲህ ነው የሚሉኝ ማለት ነው ምክራቸው። አንዷ ጋር ደወልኩላት ስሟን አልጠራም ዩቲበር ናትና በቃ ምን የሚገዛ ሰው ፈልግልኝ ምናምን እሷም ቢ ከመጣች ትናገረዋለች የሚገዛ ሰው ካለ ፈልግልኝ ዩ ሸጠው ምናም በላሉቸ እንደ ምናምን አለች የሁሉ ደክመሽበት ምናምን አሁን ላይ እንትን አይደለም ምናምን እሺ አለች ተረጋጊ የሆነ ቦታ ሄጂ፣ ያለች የሆነ ቦታ ሄጂ፣ ተረጋጊ፣ ከራስሽ ጋር ሁኚና አስቢ። ከዛ ካሰብሽ በኋላ ልጅ ያንን ነገር ካሰብሽ በኋላ እንትን ማይል ከሆነ ማይስተካከልልሽ ከሆነ ያ ነገር አንድ ሳምንትም ሁለት ሳምንትም ወስሽ አስቢበትና አይቲዩቡ መሸጥ አለበት ሚል ነገር ከሆነ ጭንቅላትሽ ውስጥ የሚመጣው ሰውም ይሄ አትሽጭ አትሽጭ የሚልሽም እንደ ኖርማል ከወሰድሽው እኔ ራሱ በቃ በአሪፍ ሁኔታ እሸጥልሻለሁ። በጣም በቃ በአሪፍ ሁኔታ ግን እስከዚያ ድረስ እንደዚህ አይነት ውሳ አትወስኛ ናለች። ማይሆን ውሳኔ ነው። ሲጀመር እኮ ስትሸጭው ዩቲዩብን ብቻ አይደለም ውስጡ ማን አለ? ቤተሰቦች ስለሽ ብዙ ጊዜ ይሸጣል ነው ይሸጣል፣ ግን ይሸጣል ምናምን እና እኔ ደግሞ ጭራሽ እንደዛ የሚባል ነገር አላውቅም። አታቂ አውቃለሁ። እኔም ለዛ ብዬ ነው። እኔ ገረመኝ። እንደዛ አስታስቢ፣ እንዴት ሄዱ? ምን አይነት ስለሽ? ምን እንዴት ቢከፋሽ ነው አልኩኝ። አንዳንዴ ነገራቶች እኮ አሉ፣ የሆነ ነገር አንዳንዴ

ያንን ነገር ደግሞ ግዴታ ማቆም አይጠበቅብኝ ለስራው ብቻ አሁንልኝ ስራው ከሆነ ገብቶሀል አብረሽ ማስኬድ ምቹ ነገር ማለት ነው። ከዛ ሁሉ ነገር ናጠፋፋው ብዙ ሳይ ቴሌግራም ላይም ኢንስታግራም ላይም ብዙ ነገር አጥፍታለች። እኔ በቃ ምንም የለችም። በቃ ምንም እና አይ ሆነም ቀረ። እኛ የምንፈልገው ወደ ዩቲዩብ እንድትመለሽ ነው። አንቺ ከሌለሽ ድምቀት ድምቀት የለውም። ባለፈው ደግሞ ትዝ ካላችሁ ለልደትሽ ቀን ፕሮሚስ ብላ እንደዛ ፍንድቅድቅ ብላ ደስ ብሏት ስቃ ምናምን ነገር ተጫውታ ከኛ ጋር ይህ የልደትሽ ጊዜ እና ያው እኛ ደግሞ ዛሬ ነገ ቪዲዮ ትለቃለች እያልኩ የእሷ እኔ ሰሞኑን የእሷን ነው ማየው፣ ዩቲዩብ ቻናል ቁጭ ብዬ ምናምንም አዲስ ነገር የለም ማለት ነው። የሰራች አይደለም ይሄ ሰው እንዳይጨቀጭቀኝ ነው የሆነ ነገር እሺ ይላል። ቪዲዮ ነገ አሰሪም እሰራለሁ፣ አንዳንድ ሰዎች ጋር ማለት ነው። ቪዲዮ አሰሪም ምናምን ሲሉኝ እሰራለሁ እላቸዋለሁ። ዛሬ ነገ እሰራለሁ ስል የዛን ቀን ባይጠብቁ በማግስቱ ምናምን ገብተው ከዛም በኋላ አሰራሽም እኮ ሲሉኝ ማለት ነው አልመልስም። ምክንያቱም የሆነ እኔ አሁን ዩቲዩብ ደግሞ እየሰራሽ እ ለቤተሰቦች አዳዲስ ነገር ይዘሽ እንድትመጪ ነው የምፈልገው። ሲፈታ አንቺ ጭራሽ እኔ እንዲሁም እሷ ነበረ እኔን እምታበት እኔ እሷ ለኛ ታርፋለች ብለን እኮ በፊት በፊት በቃ ጎበዝ፣ እንደዚህ በል ይሄን ስራ እንዲ እንዲ ስራ ምናምን በቃ ሞቲቬት ታደርገናለችና፣ አሁን ደግሞ እኛ እኛ መቼም ትናንሽ ነን። አብዛኛው ሰው አይ ቲንክ አያውቃኝም እኔ እና እኔ ደሞ ለአንቺ እንደዚህ ማለቴ ሳይሆን ነገሩ ልክ ነሽ። ኃላፊነት ነገር ሲኖርብሽ እሱ አይ ነው ተረድተነሽ ስትሆን ያን ነገር እና ያው ከባድ ነው ሞራል ማጣት። በህይወት ተስፋ አትቁረጥ፣ ሞራል አትጣ። ኢነርጂ ሀይለቅ እንጂ ማለት ነው ኢነርጂ ካለቀ ለምን እንጃ ማለት ትልቅ ነገር ትልቅ ነገር የምታገኝበት ነገር የለም። በጣም ትልቅ ነገር የምታገኝበት ነገር እራሱ ልትተው ትችላለህ። እያወቅሽው ትልቅ ነገር እንደሆነ እያወቅሽው ትተዋለሽ። ትልቅ ነገር ሞራል በጣም አስፈላጊ ነው። እኛም ሳንረዳት ቀርተን አይደለም፣ ግን እኛ ለማበረታታት ስለሽ በቃ የሆነ አለን ከጎንሽ ለማለት ነው። እሷ ነበር ማለት የሚገባት ግን ያው እሷም ያለችበትን ሁኔታ ታውቃላችሁ። ብቻ በጣም አሁን ቤተሰቦች ሳይሽ በጣም ደስ የሚላቸው ይመስለኛል። አዎ እኔም ናፍቀውኝ ነበር። በነገራችን ላይ እኔ ደግሞ የሄሉ ቤተሰቦች በጣም ነው በቃ ስልሽ፣ በቃ ይሄ ብርታት የሚሰጡት ነገር እኔ በቲክቶክ ላይ የማያቸዋለሁ ምናምን፣ በጣም ደስ ይላል። እና ቤተሰቦችን በዚህ አጋጣሚ ለሚያደርጉልሽ ነገር በጣም ነው፣ ተነስቼ እና የሄሉ ቤተሰቦች በጣም በጣም ደስ የሚሉ ናቸው። በጣም እውነት በጣም ነው ደስ የምትሉት። እንደዚህ ስለምደግፉልን እናመሰግን። እሺ እና ዋናው ነገር ደግሞ ሌላኛው ምንድነው? ያው በቃ ከዚህ በኋላ ይሄ ምንድነው፣ በሻልኩት አቅም ለመስራት እሞክራለሁ። በሻልኩት አቅም ማለት ነው ብሎ ነገር የለም እኛ እናስገባ ካሜራ ሚዘን ቤቷ ሂደን፣ በሻልኩት ሁሉ እውነት፣ ፈጣሪ በፈቀደልኝ ሁሉ እሞክራለሁ። ማለት ይሄ እንደ በፊት ለመሆን እኮ ነው ማለት ላይ ላለመስራት ነው አምሳዩን ማለ ወደ በፊት ሙድሽ አዎ፣ እንድመለስ እጥራለሁ የቻልኩትን አህል ለእናንተ ቃል ምገባው ማለት እሱን እሞክራለሁኝ። ያው ማለት እሞክራለሁ ነው ማለት ሞክራለሁ ያንን ነገር ለማድረግ ማለት ነው። ይሄ በአንዴ እንደ በፊቱ ሆናለሁ ማለት አይደለም፣ አይመጣም። ግን አንቺ ጠንካራ ነሽ። አይ ጠንካራ ስለሆነ የሆነ ትንሽዬ እንኳን ጠንካራ ነው። አሁን እኔ ጠንካራ ነኝ እያልኩ አይደለም። አዎ ግን ለመጠንከረ ሞክራለሁ። እኔ ሙከራ ላይ ነኝ እንጂ ጠንካራ እንኳን አይደለም። በጣም ስልሽ አንቺ እኮ አይደለም። አሁን ጠንካሮች አንቺ አይታወቅሽም። ከውጭ ያለ ሰው ነው ስለአንቺ የሚያውቀው፣ አንቺ ስለአንቺ የሚነግርሽ ማለት ነው ያለሽበት የምታሳልፊውን ነገር ምናምን ስለምናውቅ እኛ ጓደኞች፣ እሱ ጥንካሬ በቃ ስልሽ በጣም እንዲሁም በጣም ጎበዝ ነሽ፣ ብዙ ነገር ውጣ ውረዶችን ምናምን እና አንቺ በራስሽ ብዙ ስራዎችን ሰራ ያለሽ ምናምን በጣም እና አዎ ሰለሽ ፕሮግረስ ምሻ ይሁን በቃ እኔ እሞክራለሁ። ማለት እንትን አንቺ አይታወቅሽም ነው። መሸነፍ አልፈልግም፣ ብዙ ጊዜ እሞክራለሁ ምናምን የሆነ ነገር ስወድቅ ምናምን ሁሉም ነገር ባይዘው ለበጎ ነው። የሆነ ነገር እንትን ሲልሽ፣ ጥሩ ነገር ሊመጣ ነው። ገባሽ? የሆነ ነገር ፈተና ሲበዛ፣ ጥሩ ነገር ሊመጣ ነው ማለት ነው። እና እንደዛ ነው። አሁን የሚመጣው ነገር ጥሩ ነገር ይሆናል ብዬ ከፈጣሪ ጋር ፈጣሪ ያውቃል። ተስፋ አረጋለሁ። እና ቤተሰቦች ከእናንተ ጋር ለነበረን ቆይታ በጣም ነው ማመሰግነው። እና ከዚህ በኋላ እንግዲህ እንገናኛለን። በቻልኩት ሁኔታ ለመምጣት ሞክራለሁ። ያው ባልመጣም፣ ደግሞ ማለት ብቆይም፣ ደግሞ ቻናሌ ከዚ በኋላ አይሸጥም። በፍፁም አይሸጥም። ቻናሌ እንግዲህ ለእናንተ መናገር ስላለብኝ ነው። እናንተ ተናገሪ እያላችሁ ስለነበረ እንጂ ቢሸጥ ባይዘው በጣም ብዙ ሰው እንዲሰምቶ ለኔ ደውሎልኛል። ምን እንዴ የሆነ የሚሸጥ ቻናል አለ እንደዚህ ንግዛው ምናምን አክቲቭ ነው ስለሽ ሲታይ ቻናልሽ በጣም ነው እንት የሚታየው ሰው አለሽ ምናምን፣ እና እሱን አይተው በጣም ብዙ ሰው ደውሎልኝ ነበር ምናምን። ግን እኔ ያው እነሱም መልሻቸዋለሁ። እሷ እንግዲህ እየፈለኩ ነው ነው ያልኳት በጊዜው አሁን ነው ግን ምንም እንደዚህ አንድ አንድ ቀለዳችሁብኝ አላችሁ። እኔ እየፈለኩ ነበር ያልኳት በቃ አሁን አገኛለሁ ስልክ አላነሳ አሉኝ ምናምን አልኩኝ። ግን እነሱ እየጨቀጨቁኝ ነበር ባይ ዘ ወይ ብዙ ባሳይሽ ከፈለግሽ ሚስኮዶችን እሻቸው የውላ ላንቺ ባንቺ ያኔ ነው ባንቺ የተነሳ ነው። እና እና እኔ ራሱ ውሸታም ነው የሆንኩት እና በቃ የ ሲጀመር ጭራሽ አላቅም። ሰምተናል ዋሻኝ እንደሆነ። ኧረ እና ብቻ ቤተሰቦች እስከዛሬ አብራችሁን ስለሆናችሁ በጣም ነው ማመሰግነው። እንግዲህ ከዚህ በኋላም በቻልኩት ሁኔታ አብረን የምንቀጥል ይሆናል እና ለነበረን ቆይታ አሁን አመሰግናለሁ እኔም። እና ስለ አቀባበላችሁ ማመሰግናለሁ እንደዚህ ስለተቀበላችሁኝ ከሙድ ወጥቼ ትንሽም ቢሆን ወደ ሙድ እንድገባ ስላደረጋችሁኝ አመሰግናለሁ። ፈጣሪ አክብርልኝ። በሌላ ቪዲዮ ሌላ ቀን ሳምንትም ቢሆን ቀናትም ቢሆን አላቅም፣ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ቻው ይሄ